ሰላም እንዴት አድራችሁ? የተከበራችሁ ተመልካቾቻችን ለዛሬ ዘንላችሁ የቀረቡን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን የአውሮፓ ታላላቁ ሊጎች ትናንት ፍጻሜ ማግኘት ችሏል። የእንግሊዝ ፕሪምየር ሊግ፣ የስፔን ላሊጋ እንዲሁም የጣሊያን ሰሪያ መረጃዎቻችን ወደ እናንተ የምናደርስ ነው የሚሆነው። የጀርመን ቡንደስ ሊጋ ቀደም ብሎ እንግዲህ ፍጻሜው እንዳገኘ ይታወቃል። ትናንት ግን ሶስቱም ሊጎች ትናንትና ፍጻሜያቸውን ማግኘት ችለዋል። በተለይ በእንግሊዝ ፕሪምየር ሊግ በአውሮፓ ቻምፒየንስ ሊግ ቀጣይ ዓመት ተሳትፎን ለማግኘት እጅግ ከፍተኛ ትንቅንቅ እየተደረገ ነበር። ትናንትና በአውሮፓ ቻምፒየንስ ሊግ እንግዲህ አስቶን ቪላ እና ኖቲንግሃም ፎረስ ውጭ ሲሆኑ ማንቸስተር ሲቲ ና ኒውካስል እንዲሁም ቸልሲ በቀጣይ አመት በአውሮፓ ቻምፒዮንስ ሊግ የሚሳተፉበትን ውጤት ትናንትና ማስመዝገብ ችለዋል። ስለዚህ መሐመድ ሳላሕም ትናንትና የእንግሊዝ ፕሪምየር ሊግ የዚህ አመት በርካታ ግቦችን በማስቆጠር የኮኮብ ግብ አግቢ ሆኖ ማጠናቀቁ እንግዲህ ትናንትና ታውቋል። በጣሊያን ሰሪ ኤም ትናንትና እንግዲህ ላለመውረድ የአውሮፓ ቻምፒየንስ ሊግ ተሳትፎ ለማግኘትም እጅግ ከፍተኛ ፉክክር ተደርጓል። በተለይ ላለመውረድ የተደረገው ትንቅንቅ እንግዲህ ከፍተኛ እንደነበር ትናንትና መመልከት ይችላል። በመጨረሻውም ኢምፖሊ፣ ቬኔዚያና እንግዲህ ሞንዛ ከሰሪ ኤ ጣሊያንም እንግዲህ ወደ ሰሪ ቢ መውረዳቸውን አረጋግጠዋል። እንዲሁም በስፔን ላሊጋ ትናንትና ላለመውረድ እጅግ ከፍተኛ ትንቅንቅ ተደርጓል። ስለዚህ ስለነዚህና ሌሎች መረጃዎች ወደ እናንተ የምናደርስ ነው የሆነው። እስከ መጨረሻ አብራችን እንድትቆዩ በትትና እንጋብዛለን። በቀጥታ ወደ መረጃዎች ነው የምናልፈው። በእንግሊዝ ፕሪምየር ሊግ ከፍተኛ እንግዲህ በከፍተኛ ደረጃ የተጠበቁ ጨዋታዎች መጀመሪያ እናነሳለን። ማንቸስተር ሲቲ እንግዲህ ከፉልሃም ነበር በክራቨን ኮቴጅ ጨዋታውን እያደረገው በኢካይ ጉንዶጋ እንዲሁም ኤርሊንግ ሀላንድ ሁለት ግቦች እንግዲህ ማንቸስተር ሲቲ ትናንትና ፉልሃምን በማሸነፍ በዚህ አመት ሶስተኛ ሆኖ እንግዲህ የውድድር አመቱ ማጠናቀቅ ችለዋል። ስለዚህ ማንቸስተር ሲቲ በመጀመሪያ እንግዲህ እጅግ አስከፊ ጊዜ እያሳለፈ የነበረ ቢሆንም፣ በመጨረሻ ባስመዝግባቸው እንግዲህ ጥሩ ውጤቶች ከአርሰናል ከሁለተኛ ካለው አርሰናል በሶስት ነጥብ ብቻ ዝቅ ብሎ ሶስተኛውን እንግዲህ በቀጣይ አመት በአውሮፓ ቻምፒየንስ ሊግ የሚሳተፍበትን እድል እንግዲህ ማግኘት ችለዋል ማለት ነው። ሌላኛው ማንቸስተር ዩናይትድ ከአስቶን ቪላ እያደረጉት ጨዋታ ነበር። እንግዲህ አስቶንቪላ ትናንትና በአውሮፓ ቻምፒንስ ሊግ በቀጣይ ዓመት ለመሳተፍ ራሱን በራሱ የሚወስንበት እድል ትናንትና ማድረግ ችሎ ነበር። ነገር ግን በማንቸስተር ዩናይትድ ሁለት ለዜሮ ተሸንፎ እንግዲህ ከአውሮፓ ቻምፒየንስ ሊግ ተሳትፎውን እንግዲህ መውጣት ችሏል። በዘንድሮ አመት በአውሮፓ ቻምፒንስ ሊግ እስከ ሩብ ፍጻሜ የተጓዘ እንደነበር ይታወሳል በፓርሰን ጀርመን ተሸንፎ በረው ፍጻሜ እንደወጣ የሚታወስ ነው። ስለዚህ በቀጣይ አመትም እንግዲህ በአውሮፓ ቻምፒየንስ ሊግ ለመሳተፍ እንግዲህ ከፍተኛ ጥረት አድርጎ ነበር። ነገር ግን ትናንትና የዳኛ የዳኝነት ቅሬታም አለበት በእርግጥ አስቶን ቪላ ነገርግን ነገር ግን ትናንትና ሁለት ለዜሮ ተሸንፎ መውጣት ችለዋል። አማዲያሎ እንዲሁም ክርስቲያን ኤሪክሰን ናቸው። ሁለቱም የማንቸስተር ዩናይትድ ግቦችን እያስቆጠሩ እንግዲህ አስቶንቪላ ትናንትና በአ አምስተኛ ደቂቃ ኤሚሊያኖ ማርቲኔዝ በቀይ ካርድ ከሜዳ ወጥቶበታል። በሆይሉንድ ላይ በሰራው የመጨረሻ ተጫዋች ጥፋት ማለት ነው ላስት ፕሌየር ፋውል የምንለው ስለዚህ ይህም ለአስቶንቪላ እጅግ ዋጋ አስከፍሏቸዋል ማለት ነው ከአውሮፓ ቻምፒየንስ ሊግ ተሳትፎም ውጭ መሆናቸውን አረጋግጠዋል ማለት ነው አስቶንቪላ እንግዲህ እንግዲህ ኒውካስል በግብ ክፍያ ተበልጦ ነው እንግዲህ ከቻምፒየንስ ሊግ ውጭ የሆነው። በነጥብ እኩል ቢሆኑም በግብ ክፍያ ኒውካስል ስለበለጠ ኒውካስል በአውሮፓ ቻምፒየንስ ሊግ የሚሳተፍ ይሆናል ማለት ነው። ሌላኛው የኒውካስል ጨዋታ ስንመለከት ኒውካስልም በእርግጥ ትናንትና ሽንፈትን አስተናግደዋል ከኤቨርተን ጋር ነበር በሴንት ጄምስ ፓርክ በሜዳው በኒውካስል ሜዳ ጨዋታውን እያደረገው። በኤቨርተን እንግዲህ አንድ ለዜሮ በሆነ ውጤት ቢሸነፍም ነገር ግን አስቶን ቪላን መሸነፍን ተከትሎ በአውሮፓ ቻምፒየንስ ሊግ ኒውካስል የመሳተፍ እድልን አግኝተዋል ማለት ነው። ካርሎስ አርካዛ ነው ብቸኛዋን የኤቨርተን ግብ ማስቆጠር እየቻለው ሌላኛው ኖቲንግሃም ፎረስት ከቼልሲ ጋር ነበር በሲቲ ግራውንድ ጨዋታቸውን እያደረጉት። ይህ ጨዋታም እጅግ ከፍተኛ ግምት የተሰጠው ጨዋታ ነበር። ሁለቱም ቡድኖች በአውሮፓ መድረክ ተሳትፎ ለማግኘት ራሳቸው በራሳቸው የሚወስንበት ጨዋታ ነበር ትናንትና እርስ በርስ ማድረግ እየቻሉት ነገር ግን የትናንትና ጨዋታ ቸልሲ አንድ ለ ዜሮ በሆነ ውጤት ማሸነፍ ችለዋል። በሌቪ ኮልዊል ብቸኛው ግብ ነው። እንግዲህ ቸልሲ ኖቲንግሃም ፎረስትን ማሸነፍ ቻለው። ስለዚህ ቸልሲ የአራተኛ ደረጃ ይዞ እንግዲህ የአውሮፓ ቻምፒየንስ ሊግ በቀጣይ አመት የሚሳተፍበት እድል እንግዲህ ማግኘት ችለዋል ማለት ነው። ወደ ሌሎች ጨዋታዎችን ስናልፍ ሳውዛምፕተን ከአርሰናል ጋር ያደርጉ ጨዋታ ሁለት ለ አንድ በሆነ ውጤት አርሰናል ማሸነፍ ችለዋል። ኬራን ቴርኒ እንዲሁም ማርቲን ኦዲጋርድ የአርሰናል ግቦችን ሲያስቆጥሩ ሮስ ስቱዋርት ደግሞ የሳውዝአምፕተን ብቸኛዋን ግብ ማስቆጠር ችሏል። ሊቨርፑልም ከክርስቲያን ፓላስ በአንፊልድ ስታዲየም እንግዲህ ጨዋታ አድርጎ ነበር። አንድ ለአንድ በሆነ ውጤት ማሸነፍ ችሏል። ሞሳላህ ለሊቨርፑል እንዲሁም ኤስማኤል ሳር ለክርስቲያን ፓላስ ግቦች ማስቆጠር ችለዋል። ሊቨርፑሎች በትናንትናው ጨዋታ በዚህ አመት እጅግ የሚገርም እንቅስቃሴን እያሳየ የነበረው የመሀል ተጫዋቹ ሪያን ግራቨንበርግ በቀይ ካርድ ከሜዳ ማጣት ችሏል። ትናንትና በዚህም አንድ ለአንድ በሆነ ውጤትን ጨዋታውን እንዲያጠናቅቅ ተገደዋል ማለት ነው። ስለዚህ መሐመድ ሰላህም ትናንትና ግብ ማስቆጠሩን ተከትሎ በአንድ የውድድር አመት አርባ ሰባት ግቦችም እንግዲህ አሲስትን በማድረግ ለግብ ተሳትፎ በማድረግ እንግዲህ ከአለን ሸሪያን እንዲሁም አንዲ ኮል ሪኮርዶችን መጋራት ችለዋል መሐመድ ሳላህ። ስለዚህ እጅግ እጅግ የሚገርም አመት ማሳለፍ ችለዋል ማለት ነው መሐመድ ሳላህ። ሌላኛው ጨዋታ ወልቭስ ከብሬንትፎርድ ያደረጉት ጨዋታ ነበር። አንድ ለአንድ በሆነ ውጤት ነው እንግዲህ እነዚህ ቡድኖች በሞሊኒክስ ስታዲየም ጨዋታቸውን ማጠናቀቅ የቻሉት። ማርሻል ሙነሲ ለወልቭስ እንዲሁም ብሪያን ሙቡሞ ለብሬንትፎርድ ግቦችን ማስቆጠር ችለዋል። በሌሎች ሌሎች ጨዋታዎች እንግዲህ ቶተንሃም ትናንትና እንግዲህ በብራይተን አራት ለአንድ በሆነ ውጤት ተሸንፈዋል። እጅግ አስከፊ የሆነ የፕሪምየር ሊግ ጊዜን በዘንድሮ እያሳለፈው ቶተንሃም ትናንትናም እንግዲህ በሜዳው ሽንፈትን ገጥሞታል፣ በብራይተን አራት ለአንድ በሆነ ውጤት ተሸንፈዋል። ጃክ ሂንሸልውድ ሁለት የብራይተን ግቦችን ሲያስቆጥር፣ ማቲያስ ኦሬል እንዲሁም ዲያጎ ጎሜዝ የተቀሩት ሁለት ግቦችን ማስቆጠር ችለዋል። ዶሚኒክ ሶላንኬ ብቸኛዋን የቶተንሃም ግብ ማስቆጠር ችለዋል ማለት ነው። ስለዚህ ቶተንሃም እጅግ አስከፊ የፕሪምየር ሊግ ጊዜን ማሳለፍ ችሏል። እንግዲህ አስራ ሰባተኛው ሆነ እንግዲህ የዘንድሮ የውድር አመቱን ማጠናቀቅ ችሏል። የዩሮፓ ሊግ አሸናፊ ቢሆንም ማለት ነው። ስለዚህ ቶተንሃም ትናንትና እንግዲህ ሽንፈትን ማስተናገድ ይችለዋል። ሌላኛው ኤፕስዊች ታውን እንግዲህ ከዌስትሃም ነበር ጨዋታቸውን ያደረጉት። ዌስትሃም ሶስት ለአንድ በሆነ ውጤት እንግዲህ ወራጁን ኤፕስዊች ታዎቹን ማሸነፍ ችሏል። ጄምስ ዋርድ ብሮውስ ያሬድ ጃሬ ድቦ እንዲሁም መሐመድ ቅዱስ ሶስቱም የብራይት የሱዊስሃም ግቦችን አስቆጥረዋል። ናታን ብሮድሂድ ደግሞ የኤፕስዊችን ብቸኛዋ ግብ ማስቆጠር የቻለ ተጫዋች ነው። ሌላኛው በርንማውዝ በሜዳው በቪታሊቲ ስታዲየም ሌስተር ሲቲን አስተናግደዋል። በአንቶኒ ሰሜኒ ሁለት ግቦች በርንማውዝ ሁለት ለዜሮ በሆነ ውጤት እንግዲህ ወደ ሻምፒዮንሽፕ የወረደው ሌስተር ሲቲን ማሸነፍ ችሏል ማለት ነው። ስለዚህ የዘንድሮ የእንግሊዝ ፕሪምየር ሊግ እንግዲህ በዚህ መልኩ መጠናቀቅ ችለዋል ትናንትና አንዳንድ መረጃዎችን ስንመለከት በቀጣይ አመት በአውሮፓ ቻምፒየንስ ሊግ የሚሳተፉ ቡድኖችን ሊቨርፑል፣ አርሴናል፣ ማንቸስተር ሲቲ፣ ቸልሲ እንዲሁም ኒውካስል ከአንደኛ እስከ አምስተኛ ደረጃ ላይ ይዘው የአውሮፓ ቻምፒየንስ ሊግ የሚሳተፉበትን ደረጃ ያስጠበቁ ቡድኖች ናቸው። ቶተንሃም እንደሚታወቀው የዩሮፓ ሊግ አሸናፊ በመሆኑ በቀጣይ አመት በአውሮፓ ቻምፒየንስ ሊግ በቀጥታ የሚሳተፍ ነው የሚሆነው። ስለዚህ እነዚህ ስድስት ቡድኖች ከእንግሊዝ ፕሪምየር ሊግ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ በሊግ ፌዝ ድልድል የሚሳተፉ ነው የሚሆኑ። አስቶን ቪላ እንዲሁም ክርስቲያን ፓላስ በዩሮፓ ሊግ እየሳተፋሉ። አስቶን ቪላ እንግዲህ ከኒካስል በግብ ግፍያ ተበልጦ ስድስተኛ ሆኖ እንዳጠናቀቀ አስቀድመን ገልጸናል። ስለዚህ በዩሮፓ ሊግ የሚሳተፍ ቡድን ነው የሚሆነው። ክርስቲያን ፓላስም እንግዲህ የኤፍኤ ካፕ አሸናፊ እንደሆነ ይታወሳል። ስለዚህ በዚሁም የዩሮፓ ሊግ ተሳታፊ ይሆናል። እነዚህ ሁለት ቡድኖችም በዩሮፓ ሊግ በቀጣይ የሚሳተፍ ነው የሚሆነው። ኖቲንግሃም ፎረስት እንዲሁም በኮንፈረንስ ሊግ በቀጣይ አመት ተሳታፊ የሚሆን ነው የሚሆነው ማለት ነው። በእንግሊዝ ፕሪምየር ሊግ በዚህ አመት ከፍተኛ ግብ አግቢ ሆኖ ያጠናቁ ተጫዋቾችን ስንመለከት መሐመድ ሰላህ በዚህ አመት በ ሰላሳ ስምንት ጨዋታዎች 29 ግቦችን በማስቆጠር እንግዲህ በፕሪምየር ሊግ ከፍተኛ ግብ አስቆጣሪ ሆኖ ማጠናቀቅ ችሏል። የአሌክዛንደር ኢሳክ 23፣ ሶስተኛ ሀላንድ 22፣ እንዲሁም ክሪስ ውድ 20 ግቦችን በማስቆጠር ከአንደኛ እስከ አራተኛ ብዙ ግቦችን ያስቆጠሩ ተጫዋቾች ሆነው ማጠናቀቅ ችለዋል እንግዲህ በአሲስም እንግዲህ የ የሊቨርፑሉ መሐመድ ሳላህ አስራ ስምንት የግብ ለግብ የሚሆኑ ኳሶችን እንግዲህ ማቀበል ችሏል። በዚህ አመት ጃኮብ ሙርፊ አስራ ሁለት እንዲሁም አንቶኒ ኢላንጋ አስራ አንድ ኳሶችን ለግብ አመቻችተው እያቀበሉ ተጫዋቾች ናቸው። እንግዲህ መሐመድ ሰላህ በአጠቃላይ በአርባ ሰባት ግቦችን እንግዲህ በቀጥታ ተሳትፎ ማድረግ ችሏል። በዚህ አመት እንግዲህ ይህን ያክል ግብ ተሳትፎ እያደረገ ተጫዋች በዚህ አመት በፕሪምየር ሊግ የለም። ስለዚህ መሐመድ ሰላህ እንግዲህ የወርቅ ጫማውን መቀበል ችለዋል ማለት ነው። ይህን ላሊጋም ስናልፍ እንግዲህ ቅዳሜ ሪያል ማድሪድ ሪያል ሶሲዳድን ሁለት ለዜሮ በማሸነፍ እንግዲህ በሁለተኛ ደረጃ እንዳጠናቀቅ ይታወሳል። ካርሎ አንቸሎትና ሉካ ሞድሪች እንግዲህ በክብር ማሰናበቱን እንግዲህ እናስታውሳለን። ትናንትናም በርከት ያለ ጨዋታዎችን ተደርገው ነበር። አትሌቲኮ ማድሪድ ከጅሮና ጋር ያደርጉት ጨዋታ አራት ለዜሮ በሆነ ውጤት አለ አትሌቲኮ ማድሪዶች ማሸነፍ ችለዋል። አሌክዛንደር ሶርሎዝ ሶስት ግቦችን ሲያስቆጥር ክሌመንት ሌንግሌት አራተኛውን የአትሌቲኮ ማድሪድ ግብ ማስቆጠር ችለዋል ማለት ነው። ቪያሪያል እንዲሁ ሲቪያን አራት ለሁለት ማሸነፍ ችለዋል። ሌላኛው አትሌቲክ ክለብ ከባርሴሎና ጋር ነበር ጨዋታቸውን እያደረጉት ባርሴሎና ሶስት ለዜሮ በሆነ ውጤት ማሸነፍ ይችሏል። ሌዋንዶስኪ ሁለት ግቦች ሲያስቆጥር ዳኒ ኦልሞ እንግዲህ ሶስተኛውን ግብ ለባርሴሎና ክሎ ባርሴሎና ሶስት ለዜሮ በሆነ ውጤት ማሸነፍ ይችሏል። ስለዚህ የስፔን ላሊጋም እንግዲህ የዘንድሮ በዚህ መልኩ እንግዲህ መጠናቀቅ ችሏል። ባርሴሎና በሰማኒያ ስምንት ነጥብ ሻምፒዮን መሆኑ ይታወቃል። ሪያል ማድሪድ በሰማኒያ አራት ነጥብ፣ አትሌቲኮ ማድሪድ በሰባ ስድስት ነጥብ እንዲሁም አትሌቲክ ክለብ እንዲሁም ቪያሪያል በተመሳሳይ ሰባ ነጥብ፣ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የሚሳተፉ የስፔን ላሊጋ አምስት ቡድኖች መሆናቸውን እንግዲህ መታወቅ ችሏል። ሪያል ቤትስ እንዲሁም ሰልታ ቪጎ በቀጣይ አመት በዩሮፓ ሊግ የሚሳተፉ ሁለት የስፔን ላሊጋ ቡድኖች ናቸው። እንዲሁም ራዮ ቫልካኖ በኮንፈረንስ ሊግ ይሳተፋል። ከስፔን ላሊጋ እንግዲህ የወረዱ ቡድኖች ስንመለከት ሌጋኔስ፣ ላስ ፓልማስ እንዲሁም ሪያል ቫላዶሊድ በዘንድሮ ከስፔን ላሊጋ ወደ ሁለተኛው ዲቪዥን ወረዱ ቡድኖች ናቸው ማለት ነው። የጣሊያን ሰሪያም ትናንት ወሳኝ ጨዋታዎች ተደርገው ነበር። ላለመውረድ የሚደረጉ ትንቅንቅ ወይ ትናንትና እጅግ ከፍተኛ ትንቅንቅ ተደርገዋል። ነገር ግን ትናንትና ከጣሊያን ከሰሪ ኤ ወደ ሰሪቢ የወረዱ ቡድናችን እንግዲህ በመጨረሻ ኤምፖሊ፣ ቬኔዚያና ሞንዛ መሆናቸውን እንግዲህ ተረጋግጧል ማለት ነው። በትናንትን ጨዋታዎች አታላንታ ከፓርማ ጋር ያደረጉት ጨዋታ እንግዲህ በፓርማ ሶስት ለሁለት ተሸንፏል። አታላንታዎች ሲመሩ እንደነበሩ እንግዲህ ማየት ይችላል። ነገር ግን ፓርማ ከመመራት ተነስቶ ሶስት ለሁለት ማሸነፍ ይችላል። ሄላስ ፍሬን አንድሁ ኢምፖልን ሁለት ለአንድ አሸንፏል። ሊስ ላዚዮን አንድ ለዜሮ እንግዲህ፣ ሮማ ቶሪኖን ሁለት ለዜሮ ሲያሸንፉ፣ ፈረንቲና ይዲኔዚያን ሶስት ለሁለት እንግዲህ፣ ጁቬንቱስ ቬኔዚያን ሶስት ለሁለት በሆነ ውጤት ተመሳሳይ ውጤት ማሸነፍ ችለዋል።

ጣሊያን ሰሪ ናፖሊ በ82 ነጥብ ሻምፒዮን እንደሆነ ይታወቃል። ኢንተር ሚላን በ81 ነጥብ፣ አታላንታ 75 ነጥብ፣ ዩቬንቱስ በ70 ነጥብ ከአንደኛ እስከ አራተኛ ያለው ደረጃ ይዞ በማጠናቀቅ በቀጣይ አመት በአውሮፓ ቻምፒየንስ ሊግ የሚሳተፉ አራት የጣሊያን ቡድኖች ይሆናሉ ማለት ነው። ሮማ በዩሮፓ ሊግ እንዲሁም ፌሬንቲና በኮንፈረንስ ሊግ በቀጣይ አመት የሚሳተፉ ቡድኖች ናቸው። እንዲሁም ቦሎኛ የጣሊያን እንግዲህ ኮፓ ኮፓ ኢታሊያን ማሸነፍን ተከትሎ ከሮማ ጋር የዩሮፓ ሊግ ተሳታፊ የሚሆነው የሚሆነው ኢምፖሊ፣ ቬኔዚያና ሞዛ እንግዲህ ከጣሊያን ሰሪ ወደ ሰሪቢ የወረዱ ሶስት ቡድኖች መሆናቸው ትናንትና ታውቋል ማለት ነው። ስለዚህ የአውሮፓ ታላላቆቹ ሊጎች በዚህ መልኩ እንግዲህ ትናንትና ፍጻሜያቸውን አግኝተዋል። የዚህ አመት የቀጣይ አመት እንግዲህ ከሶስት ወር በኋላ በኦገስት የሚጀምር ነው የሚሆኑ ስለዚህ ለዛሬ የነበሩን ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ እናመሰግናለን። ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቀን።